እጅግ ልብ የሚሰብር ዜና ተሰምቷል። ዐራት ዐይና ቆሞስ አባ ይባቤ በላይ የትርጓሜ መጻሕፍት፣ የአቡሻኽር፣ የፍትሐ ነገሥት እና የቅኔ መምህር እንዲሁም የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ከዚህ ዓለም ማረፋቸው ተሰምቷል። ሥርዓተ ቀብራቸውም የሚሆነው ለ39 ዓመት ያክል ወንበር ዘርግተው ባስተማሩበትና በርካታ ሊቃውንተ ቤተክርስቲያን ባፈሩበት በክብረ ደናግል ቅዱስ ላሊበላ አንድነት ገዳም ነገ ማክሰኞ ኅዳር 23 2018 ዓ.ም እንደሚሆን የሰሜን ጎጃም ሀገረ ስብከት ገልጿል። ይህን አስመልክቶም ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ዐራት ዐይና ቆሞስ አባ ይባቤ በላይ ዕረፍት የተሰማቸውን ጥልቅ ሐዘን ገልጸዋል። ይህ ዘመንም ቤተ ክርስቲያን ለሀገር ምልክት የሚሆኑ ታላላቅ ሊቃውንት ልጆቿን እያጣች ያለችበት ጊዜ ነው። በዛሬው ዕለትም ቤተክርስቲያናችን በስስት ከምትመለከታቸው ሊቃውንት ልጆቿ አንዱ የሆኑት ዐራት ዐይና ይባቤ በላይ ወይም አራያ ሥላሴ በሞት ተለይተውና በሊቁ ረፍትም የተሰማኝን ጥልቅ አዘ በባህር ዳር እና በሰሜን ጎጃም ሀገረ ስብከት ስም እየገለጽኩ እግዚአብሔር ለቤተ ክርስቲያናችን መጽናናትን እንዲሰጥ እመኛለሁ። የአራያ ሥላሴ ነፍስንም እግዚአብሔር በአጸደ ገነት ያሳርፍልን ሲሉ ብፁዕ አቡነ አብርሃም ገልጸዋል።